አራቱም ወንጌላውያን ጽፈውልን መዝግበውልን እናገኛለን ማቴዎስ ወንጌል ምዕራፍ 21 ላይ ብንመለከት ማርቆስ ወንጌል ምዕራፍ 11 ላይ ሉቃስ ወንጌል ምዕራፍ 19 ላይ እንዲሁም ወንጌላዊ ቅዱስ ዮሐንስም በ12ኛው የወንጌሉ ምዕራፍ ላይ ጽፎልን እንመለከታለን እና አራቱም ወንጌላውያን የጻፉት ትምህርት ነው በሆሳእና ዕለት አራቱም ወንጌላውያን የጻፉት ጽሑፍ የሰበኩት ስብከት ያስቀመጡልን ወንጌል ይነበባል። ክርስቶስ አምላካችን በአህያዋና በውርንጭላይቱ ላይ ሆኖ ወደ ኢየሩሳሌም እንደገባ ነው፣ ከዚህ መጽሐፍ ቅዱስ ክፍል የምንመለከተው ማርቆስም ሉቃስም ዮሐንስም ተስማምቶ የጻፉት ይሄንን ነው። ኢየሩሳሌም ሲገባ ሁለት አይነት ገጽታ ሁለት አይነት አቀባበል ነበር የተደረገለት። የመጀመሪያው በጣም ደስ የሚል ህዝቡ፣ ህፃናቱ ሳይቀር አይሩግ ህፃናት ሆሳእና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግሥት የተባረከች ናት እያሉ ክርስቶስ አምላካችንን እንደተቀበሉት እንመለከታለን። በዛ በተቃራኒው ደግሞ የሚነቅፉም እንደነበሩ ጸሐፍት ፈሪሳውያን፣ የካህናት አለቆች ሲነቅፉ እንመለከታለን። የሚጮሁትን ዝም አስብል ዝም ማሰኛቸው እያሉ ሲነቅፉት እንደነበረ በዚሁ የመጽሐፍ ቅዱስ ክፍል ላይ የምንመለከተው ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ እግዚአብሔር በመንፈስ ቅዱስ መንፈሰ የተሰኛችሁ እንተሰኛችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች አያሉ በአምላካችን በልዑል እግዚአብሔር ሰላም እንደምንሰናበታችሁ እንደምንካረማችሁ አሜን። እግዚአብሔር የአምላካችን ሰላም በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። እንኳን ለስምንተኛው ሳምንት የአብይ ጾም መታሰቢያ በዓል ለበዓለ ሆሳዕና በሰላም አደረሳችሁ አደረሰን፣ አሜን። እዚህ ዕለት ያደረሰን ቸር እግዚአብሔር አምላካችን ስሙ የተባረከ የተመሰገነ ይሁንልን። ከስምንቱ የአብይ ጾም ሳምንታት የመጨረሻው ሳምንት ላይ የምንገኘው በሆሳዕና ዕለት ወደ ኢየሩሳሌም መግባቱ የሚታሰብበት ዕለት ነው። ክርስቶስ ኢየሱስ ወደ ኢየሩሳሌም ሲገባ አይሩግ ህጻናት ህጻናትና፣ አዛውንት ሽማግሌዎች ክርስቶስን ጨርቃቸውን እያነጠፉ የሌላቸው ደግሞ የዘንባባ ዝንጣፊ እየጎዘጎዙ ከፊቱ ክርስቶስ አምላካችን በአህያዋና በውርንጭላዋ ላይ ሆኖ ወደ ኢየሩሳሌም የገባበት በዓል ይከበራል እና ይህን በዓል በተለየ መልኩ አራቱም ወንጌላውያን ጽፈውልን መዝግበውልን እናገኛለን። ማቴዎስ ወንጌል ምዕራፍ 21 ላይ ብንመለከት፣ ማርቆስ ወንጌል ምዕራፍ 11 ላይ፣ ሉቃስ ወንጌል ምዕራፍ 19 ላይ እንዲሁም ወንጌላዊ ቅዱስ ዮሐንስም በ12ተኛው የወንጌሉ ምዕራፍ ላይ ጽፎልን እንመለከታለን። እና አራቱም ወንጌላውያን የጻፉት ትምህርት ነው። ለዛም ነው በሆሳዕና ዕለት አራቱም ወንጌላውያን የጻፉት ጽሁፍ የሰበኩት ስብከት ያስቀመጡልን ወንጌል ይነበባል እና ሁሉም ወንጌላውያን የጻፉት ስለሆነ ነው። ማቴዎስ ወንጌላዊ የጻፈውን እንወስድና የዕለቱን ትምህርት ከዛ ላይ መነሻ አድርገን የምንነጋገር ይሆናል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 21ን ከቁጥር አንድ ጀምረን እስከ አስራ ሰባት አካባቢ ስንመለከተው እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 21 ከቁጥር አንድ ጀምሩ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ፣ በዚያን ጊዜም የታሰረች አህያን ውርንጭላዋንም ከእርሷ ጋር ታገኛላችሁ፤ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ፣ ለጌታ ያስፈልጉታል ብሉ፤ ወዲያውም ይሰዳቸዋል። ለጽዮን ልጅሽ እነሆ ንጉሥ የዋ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ እየተነገረ ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱን እና ውርንጭላዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎችን ልብሳቸውን በመንገድ ላይ አነጠፉ። ሌላዎቹም ከዛፉ ጫፍጫፉን እየቆረጡ በመንገድ ላይ እያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታቸውን፣ የርግብ ሻጮችንም ወንበራቸውን ገለበጠ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፤ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። በመቅደስም ዕውሮችን፣ አንካሶችን ወደ እርሱ አቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጸሐፊዎች ያደረገውን ድንቃ ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ሕፃናት ልጆች ባዩ ጊዜ ተቆጥተው፣ እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፤ ከሕፃናትና ከሚጠቡ አፍ ምስጋናን ለራስ አዘጋጀ የሚለውን የመጽሐፍ ቃል ከቶ አላነበባችሁምን አላቸው። ትቷቸውም ከከተማ ወደ ቢታኒያ ወጣ በዚያም አደረ ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ የተባረከ የተመሰገነ ይሆንልን። እንግዲህ ክርስቶስ አምላካችን በአህያዋና በውርንጭላይቱ ላይ ሆኖ ወደ ኢየሩሳሌም እንደገባ ነው ከዚህ የመጽሐፍ ቅዱስ ክፍል የምንመለከተው። ማርቆስም ሉቃስም ዮሐንስም ተስማምቶ የጻፉት ይሄንን ነው። ክርስቶስ ኢየሱስ ወደ ኢየሩሳሌም ሲገባ ሁለት አይነት ገጽታ ሁለት አይነት አቀባበል ነበር የተደረገለን። የመጀመሪያው በጣም ደስ የሚል ህዝቡ፣ ህፃናቱ ሳይቀር አይሩግ ህፃናት ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው፣ በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት እያሉ ክርስቶስ አምላካችንን እንደተቀበሉት እንመለከታለን። በዛ በተቃራኒው ደግሞ የሚነቅፉም እንደነበሩ ጻፍት፣ ፈሪሳውያን፣ የካህናት አለቆች ሲነቅፉ እንመለከታለን። የሚጮሁትን ዝም ማስብል ዝም ማሰኛቸው እያሉ ሲነቅፉት እንደነበረ በዚሁ የመጽሐፍ ቅዱስ ክፍል ላይ የምንመለከተው ታሪክ ነው። ክርስቶስ ኢየሱስ ደቀ መዛሙርቱን ሲቀረብ ወደ ኢየሩሳሌም ሲቀረብ፣ ቤተፋጌ የተባለች መንደር አለች። ወደዛች መንደር ሂዱና የምታገኟቸው ሁለት አህዮች አሉ። አህያዋን ከወርንጭላዋ ጋር ይዛችሁልኝ ኑ ብሎ ያዛችኋል። በዚያ ሰዓት ምናልባት ሰው ቢጠይቃችሁ ለምን ትፈታላችሁ ብሎ ቢጠይቃችሁ ማርቆስ ላይ ይላል። ለምን ትፈታላችሁ ብለው ሰዎች ሲጠይቋቸው እንመለከታለን። ለምን ትፈታላችሁ ተብላችሁ ብትጠየቁ ጌታዋ ታስፈልጋለች በሉና ይዛችሁ ነው ብሎ ኢየሱስ ሲያዛቸው እንመለከታለን። ሄደው ደቀ መዛሙርቱ እንደታዘዙት እነዛን አህያዋን ከውርንጭላዋ ጋር ፈተው ይዘው ይመጣሉ። እየሱስም በአህያዎቹ ላይ ተቀመጠ። ወደ ኢየሩሳሌም በአህያና በውርንጭላዋ ላይ ሆኖ ሲገባ እንመለከተዋለን። ልብ በሉ ክርስቲያኖች፣ አህያ የተባለች የታሰረች አህያ የተባለች አዳምና ልጆቹ ናቸው። አዳም ከነ ለልጆቹ ለ5500 ዘመን ያክል በሲኦል አበጋዝነት ታስሮ ሲሰቃይ እንደኖረ ሁላችንም እናውቃለን። ክርስቶስ ኢየሱስ ወደዚህ ምድር የመጣው አዳም ከነ ልጆቹ ነፃ ሊያወጣው ስለሆነ፣ የታሰረውን አዳም ሊፈታው ስለሆነ አህያውን አህያዋን ከውርንጭላዋ ጋር ፍቱና አምጡልኝ አለ። አዳምን ከነ ልጆቹ ፈትቼ ነፃ ለወጣቸው ወደዚህ መጥቻለሁ ብሎ ክርስቶስ አዳምን ነፃ ሊያወጣው የመጣ አምላክ መሆኑን ሲያጠይቅ አህያዋን ፍቱና አምጡልኝ አለ። ሌላው አህያ በብሉይ ኪዳን ነቢያት በፈረስ ከመጡ ሀገሩ ላይ መቅሰፍት አለ፣ ቁጣ አለ፣ ወይም እግዚአብሔር እነዛን ሰዎች ሊገስጻቸው እንደሆነ ይነገራል። በአህያ ላይ ሆነው ነቢያት ወደዛ ከተማ የሚመጡ ከሆነ እግዚአብሔር ለዛ ከተማ ለዛ ሕዝብ ምሕረትን እንዳደረገ ሊያበስሩ ነቢያት በአህያ ጀርባ ላይ እየተቀመጡ ወደ ሕዝቡ እየመጡ ያስተምሩ ይመክሩ ነበርና ብሥራትን ያበስሩ ነበርና ክርስቶስ ኢየሱስም ወደ ኢየሩሳሌም ብስራትን ሊያስተምር ለህዝቡ ሰላምን ሊሰጥ መምጣቱን ሲያጠይቅ በአህያዋና በውርንጭላዋ ላይ ሆኖ ወደ ኢየሩሳሌም እንደገባ እንመለከታለን። በፈረስ ላይ ሆኖ ቢሆን ኢየሱስ የመጣው ሰላም ሳይሆን የሚያስደነግጥ ጆሮን ጭው የሚያደርግ ነገር ሊናገር ነበር የመጣው። ነገር ግን ኢየሱስ በአህያዋ ላይ ሆኖ ስለመጣ ሰላምን ሊያበስር ሰላምን ሊሰብክ ወደ ኢየሩሳሌም እንደገባ በዚህ ክርስቶስ ኢየሱስ አጠይቋል ማለት ነው። ወደ ኢየሩሳሌም ከገባ በኋላ የህፃናቱን አቀባበል የህዝቡን የአይሁድ የህፃናቱን ሁሉን የህዝቡን አቀባበል ስንመለከት እጅግ በጣም ደስ የሚል ያላቸው ልብሳቸውን እየጎዘጎዙ ሆሳዕና፣ በአርያም አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና እያሉ ክርስቶስ ኢየሱስን ሲያመሰግኑት እንመለከታለን። ሆሳዕና ማለት አቤቱ እባክህ አሁን አድን ማለት ነው። የአባታችን መንግስት፣ በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው፣ እያሉ ሲያመሰግኑት እንመለከታለን። ይህንን የተመለከቱ ጻፍት ፈሪሳውያን ይህ የኢየሱስ ክርስቶስ መልካምና በጎ አቀባበል ያልደላቸው ጻፍት ፈሪሳውያን እንዴት ህፃናት ሲጮህ ዝም ትላለህ? ጸጥ አስደርጋቸው እንጂ ዝም አሰኛቸው እንጂ እያሉ ክርስቶስ ሲከራከሩት እንመለከታለን። በዚህ ሰዓት ክርስቶስ ኢየሱስ እነዚህ ህፃናት ዝም ቢሉ እነዚህ ድንጋዮች ተነስተው እኔን ያመሰግኑኛል ብሎ እነዚያ የቢታኒያ ድንጋዮች ክርስቶስ ኢየሱስን እንዲያመሰግኑት አድርጓል። ከህፃን እምአፈ ደቂቆ ህፃናት አስተዳሎከ ስብሐተ ከህፃናትና ከሚጠቡ አንደበት ለራስህ ምስጋናን አዘጋጀ የሚለውን የመጽሐፍ ቅዱስ ክፍል አላነበባቸውም ምን ብሎ ሲገሰጻቸው እንመለከታለን። ክርስቶስ ኢየሱስ ከሶስቱ አካል አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ ወደዚህ ምድር መጥቷል። ከህፃናትና ና ከሚጠቡ አንደበት ለራስ ምስጋና አዘጋጀህ ብሎ ልበ አምላክ ቅዱስ ዳዊት በመዝሙር ስምንት ላይ እንደሚናገረው እሱን የመጽሐፍ ቅዱስ ክፍል አላነበባችሁ ምን? እናንተ እንኳን እነዚህን ህጻናት ዝም ብታሰኟቸው እነዚህ የቢታንያ ድንጋዮች ተነስተው ያመሰግኑኛል ብሎ ክርስቶስ ኢየሱስ የቢታንያን ድንጋዮች ተነስተው እሱን እንዲያመሰግኑት አድርጓል። ምክንያቱም እስመ አልቦ ነገር ዘሳአኑ ለእግዚአብሔር የተባለ አምላክ ስለሆነ ለእርሱ የሚሳነው ነገር ስለሌለ የቢታንያን ድንጋዮች ተነስተው እሱን እንዲያመሰግኑት አድርጓል። የበላአምን አህያ እንድትናገር አድርጓል። በድንግልና ማፀን ተጸንሶ እንዲወለድ የሆነ አምላክ ነው ያለን። ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ አምላክ ነው ያለን። ከመኖርም ወደ አለመኖር የሚያሳልፍ አምላክ ነው ያለን። ክርስቶስ ኢየሱስ አምላካችን እንደዚህ አድርጎ ለራሱ ምስጋናን ከህፃናት አንደበት አዘጋጅቶ ተመስግኖ ወደ ኢየሩሳሌም እንደገባ እንመለከታለን። ቅድስት ቤተክርስቲያናችን ታዲያ ከስምንቱ የአብይ ጾም ሳምንታት የመጨረሻውን ሳምንት ከትንሣኤ ወደዚህ ያለውን ማለት ነው ሆሳእና ብላ በመሰየም እግዚአብሔር አምላካችን ወደ ኢየሩሳሌም መግባቱን ሰላምን ሊያበስር መምጣቱን የታሰረውን አዳም ሊፈታ መምጣቱን የምትሰብክበት በሰፊው የምታስተምርበት ሳምንት ነው። የራሱን የቻለ ሰፊ የሆነ ስርዓት አለው። ሆሳዕና እስከ ትንሣኤ ድረስ ሰሙና ህማማት ወይም የህማማት ሰሞን ተብሎ የኢየሱስ ክርስቶስ ህማሙን የምናስብበት፣ መሰቃየቱን ስቃዩን የምናስብበት የምንዘክርበት ሳምንት ሆኖ ቅዱስ ቤተክርስቲያናችን በዛ አግባብ እንድናከብረው ስርዓት ሰርታለን። እናከብራለን ማለት ነውና ስምንተኛው የአብይ ጾም ሳምንት ሆሳእና ይባላል። ሆሳእና ማለት አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ማለት ነው። እግዚአብሔር አምላካችን የሰው ልጅ ነጻ ሊያወጣ የሰው ልጅ ሊያድን ወደዚህ ምድር መጥቷልና በአህያዋ ላይ የታሰረችውን አህያ ፈታችሁ አምጡልኝ ብሎ በአህያ ላይ እንደተቀመጠ ሁሉ ለአምስት ሺህ አምስት መቶ ዘመን ያክል በሲኦል ውስጥ ታስሮ የነበረን የሰው ልጅ የፈታበት እንደሚፈታ የሚያረጋገጠበት ሳምንት ተደርጎ በቤተ ክርስቲያናችን ይሰበካል ማለት ነው። ለዚህ ዕለት ያደረሰን ቸር እግዚአብሔር አምላካችን ስሙ የተመሰገነ ይሆንልን። ቀጣይ በሌላ ቪዲዮ እስከምንገናኝ ቸርሰን ሰንብቱ። መልካም የሰሙን ህማማት ሳምንት ይሆንላችሁ። እንበለደዌ ደዌ ውህማም እንበለ ጻማ ወድካም አመ ከመዮም የአብፀሀና የአብፀሀ ክሙ ለብርሃነ ትንሳኤሁ እግዚአብሔር በፍስሃ በሰላም እግዚአብሔር አምላካችን ለብርሃነ ትንሳኤሁ በሰላም በፍስሃ ያደርሰን። የሰማን በዝነ ልቦናችን ያሳድረብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።